ሰይፉ እና እባቡ በኤል ቬረ ኤሊኦት። የሚከተለው ራእይ በ1970ዎቹ መጨረሻ ለኤል ቬረ ኤልኦት ተሰጠ። የመጽሐፉ ርዕስ በእንግሊዘኛ ደ ስዎርድ ን ደ ሰርፐንት የሚል ነው። ራእዩ ይህ ነው። እኔ በአንድ ታላቅ የስብሰባ አዳራሽ ወይም ቤተ ክርስቲያን መሃል ነበሩ። ግድግዳዎቹና ጣሪያዎቹም በከበሩ ድንጋይ ፈርጦችና ጌጣጌጦች ተሸፍነው ነበረ። መስኮቶቹም ከባለቀለም መስታወት ነበረ የተሠሩት። እንደ ካቴድራል ወይም ቤተ ክርስቲያን አይነት አዳራሹ በሰዎች ተሞልቶ ነበር። አንዳንዶች ሀብታም፣ አንዳንዶች ድሃ፣ አንዳንዶች ሕሙማንና አንካሶች፣ የማይናገሩና እውራን ነበሩ። ነገር ግን ሁሉም ሰንሰለቶች ነበረባቸው እና በካቴና ታስረው ነበር። አንድም ነፃ አልነበረም። የአሁን የዘመናችን ቤተ ክርስቲያን መግለጫ። እነርሱ ቤተ ክርስቲያን ውስጥ ናቸው፣ ነገር ግን ነፃ አይደሉም። በአዳራሹ ፊት ለፊት አንድ መስበኪያ ሰገነት በአንድ በኩልና በውስጡ አንድ ግዙፍ አረንጓዴ እባብ ያለው አንድ ትልቅ ጎጆ፣ ትልቅ የወፍ ጎጆ በሌላኛው በኩል ያለው አንድ ግዙፍ መድረክ ነበረ እና ተናጋሪው በሚቆምበት ቦታ ላይ ተንጠልጥሎ አንድ ታላቅ ሰይፍ በሁለት ሲባጎዎች ወደ ጎን ተንጠልጥሎ ነበረ። በመድረኩ ላይም የካህል ልብሶች ለብሰው ስምንት ወይም አስር የሚሆኑ በርከት ያሉ አገልጋዮች ነበሩ። አንዳቸው ከአንዳቸው ኋላ ተቀምጠዋል። አንዳቸው ከሌላኛቸው ትንሽ ብቻ ከፍ ብለው ተቀምጠዋል። የተሰበሰበው ሰው እነዚህን ሰዎች ተመልክቷል፣ እና እነርሱም ቤተ ክርስቲያንን የተሰበሰቡትን ሰዎች ተመልክተዋል። ከመስበኪያው ሰገነት አንድ ነጎድጓዳማ ድምፅ እስኪሰማ ድረስ ለጥቂት ጊዜ ጸጥታ ነበረ። ከእግዚአብሔር በቀጥታ እንደመጣ እንዲህ አለ፣ የእግዚአብሔርን ምክር በሙሉ ማን ያውጃል? የመጀመሪያው ካህንም በእጁ አንድ መጽሐፍ ቅዱስ ይዞ ተነሳ። እርሱም እንዲህ ሲያደርግ የቀደመው አረንጓዴ እባብ ከተጠቀለለበት ተፈታና በሚያብለጨልጩ ዐይኖቹና ባፈነገጡ የእባብ ጥርሶቹ በሰውየው ላይ የጥላቻ ድምፅ በማሰማት ተዘረጋ። በሐሰት የእግዚአብሔር ሰው ተብሎ የተጠራው ወደ ኋላ ኋላ ወደ መቀመጫው አፈገፈገና መጽሐፍ ቅዱሱንም ከወንበሩ ስር አስቀመጠው። እባቡም አንገቱን ወደ ላይ ሲዘረጋና ሰይፉን ሲነካ ለዛ ሰው እንዲህ አለ የእግዚአብሔርን ድምፅ የሚታዘዝ ማንኛውም ሰው እኔ በዚህ ሰይፍ እገድለዋለሁ። እና ለጥቂት ጊዜ በድጋሜ ጸጥታ ነበረ። ከዛም ድምፁ በድጋሜ ከመስበኪያው ሰገነት ላይ ተሰማ። የእግዚአብሔርን ምክር በሙሉ ማን ያውጃል? ከዛም የካህል ልብስ ከለበሱት ሁለተኛው ሰው በመነሳት ወደፊት እንደመራመድ አለ። በድጋሜም እባቡ ወደ እሱ ተዘረጋበት እሱም በፍርሃት ወደኋላ ወደቀና ተቀመጠ እና መጽሐፍ ቅዱሱን ከወንበሩ በታች አስቀመጠ። ቃሉን መደበቅ እባቡ በድጋሜ ሰይፉን ነካና በዚያው አስተያየት እንዲህ አለ የእግዚአብሔርን ድምፅ ብትታዘዝ እኔ ገድልሃለሁ። እና ለሦስተኛ ጊዜ ድምፁ ከመስበኪያው ሰገነት አንጎደጎደ እና ሦስተኛው ሰው ተነሳና ከእሱ በፊት እንደነበሩት እንደ ሁለቱ ተቀመጠ። እያንዳንዱ ካህን እባቡን ለመቃወም አጋጣሚ እስኪያገኝ ድረስ በድጋሜ እና በድጋሜ ድምፁ አስተጋባ። ነገር ግን የመጀመሪያዎቹ ሦስቱ እንደተሸነፉት ፍርሃት ሁሉንም አሸነፋቸው። እባቡም በክፉ በመጥፎ ፈገግታው ፈገግ አለ። ከዛም ድምፁ በድጋሜ ከመስበኪያው ሰገነት እንዲህ እያለ ተሰማ፣ ኦ አንድ ሰው ቢኖር ኖሮ፣ ኦ አንድ ሰው ቢኖር ኖሮ ኦ የእግዚአብሔርን ምክር በሙሉ የሚያውጅ አንድ ሰው ቢኖር ኖሮ እነዚህ የታሰሩ ሰዎች በተፈቱ ነበር። አንድ ሰው የለም እንዴ? ከዛ አንድ ጥቂት ክብር ያለው ዝቅ ያለ ሰው ማለትም እርሱ በዓለም እይታ ምንም ነበር፣ ወደ መድረኩ ሄደና ከሰይፉ በታች ቆመ። እና እርሱ ዐይኖቹን ወደ ሰማይ አንስቶ እንዲህ አለ፣ ኦ እግዚአብሔር አምላክ ሆይ መንፈሴን በእጆችህ ውስጥ አድርጌያለሁ። ከዛ እርሱ መጽሐፍ ቅዱስ ከፈተና አነበበ። እርሱ መጽሐፍ ቅዱስ ውስጥ አንዳች ነገር አልጨመረም፣ አንዳች ነገርም ከመጽሐፍ ቅዱስ ውስጥ አልቀነሰም። እርሱ ቃሉን ማለትም የእግዚአብሔርን ቃል አነበበ። ስልጣን እንዳለው ሰውም ተናገረ። እርሱ እንደ ጨረሰም የቀደመው እባብ ወደ ሰይፉ ጠርዝ ወደ ላይ ተዘረጋና ሰይፉን በቦታው ከያዙት ሲባጎዎች አንዱን ቆረጠ። ሰይፉም ወደ ታች ተወዛወዘና እርሱን ሳተው በራሱ ላይም አለፈ። ምክንያቱም እርሱ በትሕትና ዝቅ ያለ ጥቂት ክብር ያለው ሰው ነበረ። የሰይፉም ክብደት ሌላኛውን ሲባጎ እንዲበጠስ አደረገው። ሰይፉም ወደ ኋላ ተወዛወዘና ተሰልፈው የነበሩትን የእነዚያን ካህናት ልብ ወጋና ግድግዳ ላይ ቸነከራቸው። ከመስበኪያው ሰገነትም የተስፋ መቁረጥ ታላቅ ጩኸት ተሰማ። ነገር ግን ከዛ የበለጠ የደስታ ጩኸት ከተሰበሰቡት ሰዎች ተሰማ። የእያንዳንዱ ሰው ሰንሰለት ተፈቶና እነርሱ ነፃ ወጥተው ነበር። በቃሉ ማለትም በእግዚአብሔር ቃል እነርሱ ነፃ ወጡ። ራእዩ ሲሰወር ወይም ሲጠፋ፣ አዳኙ በደመና ላይ ከራሴ በላይ ሆኖ ሌላ ራእይ አየሁ። እርሱ እንዲህ በማለት ተናገረ፣ ልጄ ሆይ የእነዚህን ነገሮች ትርጉም ወይም ፍቺ ስማ። ያየኸው የስብሰባ አዳራሽ የአምልኮ መልክ ያለው ኃይሉን ግን የካደ ዓለማዊ ሥጋዊ ቤተ ክርስቲያን ነው። እነርሱ በዚህ ዓለም የደስታ ጌጣጌጦች በሙሉ ተሸፍነዋል። ለብራቸውና ለወርቃቸውም መጨረሻ የለውም። ያየሃቸው ሰዎች እኔ ለእነርሱ የሞት ሁላቸው ናቸው። ነገር ግን ሕዝቤ እውቀት ከማጣቱ የተነሳ ጠፍተዋል። እነርሱ ዓይን አላቸው ግን አያዩም። እነርሱ ጆሮ አላቸው ግን መስማት አይችሉም። እነርሱ የእውነት በስራት ውስጥ ናቸው እና ነፃ መውጣት አለባቸው። ካህናቱ ተቀምጠውበት ያየኸው መድረክ መድረኩ መነሻቸውን ከጥልቁ የሲኦል ጉድጓድ ያገኙ እውነታውን ሳያገኙ አስቀድመው የሆኑ አሳቦች ናቸው። የሆኑ አሳቦች ነው። መስበኪያው ሰገነት የእግዚአብሔር ዙፋን ነው። እባቡም ራሱ የቀደመው ሰይጣን ነው። ያየኸው ሰይፍ የእግዚአብሔር ቃል ነው። ተንጠልጥሎበት የነበረው ሲባጋዎችም ትርጉም ሕይወትን ለመስጠት ቃሉ ያለው ኃይል ወይም ሕይወትን ለመውሰድ ቃሉ ያለው ኃይል። ለባለ ጥቂት ክብር ሰውዬ ሕይወት ተሰጥቶት ነበረ። እናም ቃሌን ከማይሰብኩ ካህናት ሕይወት ተወሰደ። ያየሃቸው ካህናት ከእያንዳንዱ ቤተ ክርስቲያን እኔን ያወቁ ወይም የሚያውቁ የሚያስመስሉ ወንዶችና ሴቶች ናቸው። እነርሱ ግን በሕይወት መጽሐፍ ላይ ያልተጻፉ ነገሮችን ለሕዝቤ ያስተምራሉ። ትዕቢታቸውና፣ መዳፈራቸው እና ዓለማዊ መንፈሳቸው ውሸተኛና የውሸቶች አባት የሆነውን ሰይጣንን እንዲታዘዙ ያስገድዳቸዋል። እያንዳንዳቸውም ካህናት ሞከሩና ሌሎቹን በማሸብረቅ በረጅም ጽሑፎች፣ በክርክር እና በመሳሰሉት በለጡ። ነገር ግን እነሱ የተመለከቱት የቃሉን ጽሑፍ ብቻ ነው እና የቃሉን ሕይወት ተዉት። ልክ እንደዚህ ሁሉም የሚጠፉበት ቀን ይመጣል፣ አሁንም ቀርቧል። ይህን አስከፊ አሰቃቂ ሁኔታ ከተመለከትሁ በኋላ ጌታ በድጋሜ በእነዚህ ቃላት ተናገረ። በትንቢተ ኤርምያስ ምዕራፍ 23 ውስጥ ያሉትን ቃሎቼን እንዲሁም በትንቢተ ሕዝቅኤል ምዕራፍ 34 ውስጥ ያሉትን ቃሎቼን ታስታውሳለህ፤ ኢየሱስ አንብበው አለ። እኔም መጽሐፍ ቅዱሴን ከፈትሁና አነበብሁ። የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር ትንቢተ ኤርምያስ ምዕራፍ 23 ቁጥር 1 በነቢያት አስከፊ አሰቃቂ ነገር አይቻለው እነሱ ዝሙት ይፈጽማሉ በውሸትም ይሄዳሉ የእግዚአብሔርን ቃል ማዛባት እና የክፉ አድራጊዎችን እጆች ያጸናሉም ያበረታሉ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 14 ኢየሱስ እንዲህ አለ፣ በቀናት ፍጻሜ ላይ ይህን ትረዳለ። ራሳቸውን ለሚመግቡ ለሚያሰማሩ እረኞች ወዮላቸው። እረኞች መንጋውን መመገብ ማሰማራት አይገባቸውም እንዴ? ትንቢተ ሕዝቅኤል ምዕራፍ 34 ቁጥር ሁለት የደከመውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም፣ በኃይልና በጭቆናም ገዛችኋቸው። ትንቢተ ሕዝቅኤል ምዕራፍ ሠላሳ አራት ቁጥር አራት የወፈረውንና የበረታውንም አጠፋለሁ፣ በፍርድም እጠብቃቸዋለሁ። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 16። ከዛ እርሱ ለእኔ እንዲህ አለ። እነዚህ የውሸት እረኞች ሰይፉ እላያቸው ላይ ሲወድቅ በምን መልኩ እነዚህ የውሸት እረኞች ሰይፉ እላያቸው ላይ ሲወድቅ በምንም መልኩ አያመልጡም። በጎቼ ግን ማስጠንቀቂያው የግድ ሊነገራቸው ይገባል። እነርሱ ማለትም በጎቼ ነፃ መውጣት አለባቸው። በድጋሚም እርሱ እንዲህ አለ፣ በትንቢተ ኤርምያስ ምዕራፍ 25 መጨረሻ ክፍል ውስጥ ያለውን የእኔን ቃል ታስታውሳለ አንብበው። እኔም እነዚህን ቃላት አነበበው በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ። ትንቢተ ኤርምያስ ምዕራፍ 25 ቁጥር 33። እናንተ እረኞች አልቅሱ፣ ትታረዱ ዘንድ ቀኑ መጥቷል። ከዛ እሱ እንዲህ አለኝ፦ እነዚህ ቀናት በፍጥነት ይመጣሉ፣ እረኞች አለቅሳሉ አዎ፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ሰይፉ ሲወድቅ ግን ለዘላለም በጣም የረፈደ ይሆናል። ጥቂት ክብር ዝቅ ብሎ ሊትል ስታቸር ኖሮት ያየኸው ሰው ራሱን ወይም ራሷን በትሕትና ዝቅ የሚያደርግ የምታደርግ እና መታመኑን መታመኗን በእግዚአብሔር በማድረግ እስከ መስቀል ሞት ድረስ እንኳ ታዛዥ የሚሆን የምትሆን እና የእግዚአብሔርን ሙሉ ምክር በሙሉ እያወጀ እያወጀች ወደፊት የሚሄድ ወይም የምትሄድ ማንኛውም ሰው ነው ወይም ማንኛውም ሰው ናት። ኦ እንደዚህ አይነት ሰው ማግኘት ብችል፣ እንደዚህ አይነት አንድ ሰው የት እንዳለ ልትነግረኝ ትችላለህ? በእንዲህ አይነት ሰው ሰማይና ምድርን ማንቀጥቀጥ እችላለሁ፣ ይላል ጌታ።